ሰላም ሰላም ውድ እና የተከበራችሁ የኔ የቃል የዩቲዩብ ቻናል ተከታታዮች ሰላማችሁ ይብዛልኝ፣ በያላችሁበት ዛሬ ወሳኝ የሆነ ነገር ላወራ እፈልግ ያለውኝ እና ላይክ፣ ሼር አድርጉት። ይህንን ነገር ሳወራ ለማንንም አዳልቼ ለማንንም እንትን ለማለት አይደለም። በትሕትና በተሞላው መልኩ ነው የማወራው እንጂ ማንንም ንቀት ምንም አይደለም። ምን መሰላችሁ፣ አሁን ላይ በጣም አስመሳዮች በዝተዋል። በሀይሚና በብሩኬ ዙሪያ ማለት ነው። በተለይ በብሩኬ ዙሪያ በጣም አስመሳዮች ሞልተዋል እና በተለይ ደግሞ የብሩኬ እህት ነኝ እያሉ እየከፈቱ በሱ ስም በጣም በጣም ያው ትክክለኛ እሱም የሚያውቃቸው ሰዎችም በእርግጥ ይሄንን ያደርጋሉ። ትናንትና የሀይሚ እናቃለን፣ የደስታዋ ቀን ነው። ሁለት መቶ ሺህ የገባችበት ቀን ነው። በዛች ቀን አካውንት ቀይራችሁ የእሷን ፎቶ ዘቀዘቃችሁ ደስታዋን ለመንጠቅ በጣም በጣም ያሳዝናል። ከሚባለው ወኔ ማለት ነው። ግን ለምን በትክክለኛ አካውንታችሁ መታችሁ አዘቀዝቁም? እናንተ ይሄንን ያደረጋችሁት እናውቃችኋለን። ምክንያቱም ከዚህ በፊት የተከፈተው ሰላሳዎቹ ውስጥ በእርግጥ ከነዛ ውስጥ አንደኛችሁ ናችሁ። አካውንት ተቀይራችሁ ማለት ነው። ይሄንን ከምታደርጉ ለምን ብሩኬን እንደ ወንድማችሁ ካያችሁ ሀይሚን ትንሿንስ እንደ እህታችሁ አታዩ? ለምን እስከ መቼ ድረስ ነው ክፋት? እስከ መቼ ድረስ ነው ክፋት? እንዲህ ሶሲን ተዋት። አሁን ሶሲ አንድ ቀን ብሩኪ አልጋ ላይ ስላስቀመጣት ዛሬ ዛሬ መታጠሩ ጠረኑን ያፈቀኛል። ሴት እኮ ናት። እናንተ ወንድሜ እያላችሁ ታቆለባብሳላችሁ። ለምን በግልጥ አማረኛ ፍቅረኛ ያትሉትን ብሩኬን ለምን ታስመስላላችሁ? አስመሳይ ሁላ ምን ሆናችሁ ነው? ሶሲና እኮ ለአንድ ቀን ለፕራንክ ብሎ ብሩኬ አልገው ላይ ቢያስቀምጣት ዛሬ ጠረኑን አፈቀን። እርግጥ ነው ይናፍቃታል። ብሩኬ እንደምናየው ነው፣ ቆንጆ ነው፣ ንጽህን ነው አይደለም የሱ ንጽህና የመኪናው ንጽህና የተለየ ነው። ብሩኬ ይሄ የታወቀ ነው ብትልም ያምርባታል። ፕራንክ ያደረጋት ቀን ስንት ጊዜ ነው አልጋ ላይ የወጣችው የወረደችው? ጠረኑ አለቅ ብሏት እኮ ነው። ምን እኔ ግን አንድ ነገር ብቻት እንድታዘብ አድርጎኛል። እሱ ምንድን ነው? እሱ ምንድን ነው ዳኔን የምትንቀው እንደ ሕፃን የምታመነጫጭቀው እርግጠኛ ነኝ ዳኔ ፍክፍክ ስለሚሸጣት ነው። የምሬን ነው። ዳኔ ፍክፍክ ባይሸጣት እንደ ሕፃን ልጅ አታመነጫጭቀውም ነበረ። ሶሲ ሶ ወንድሜ ቤስት ፍሬንድ ሶሲን እዚ ጋር ላነሳት የፈለግኩት ወንድሜ ቤስት ፍሬንድ የሚባል ነገር የለም። ይሄ ማስመሰል፣ አጉል ማስመሰሉን አቁሞት ዛሬ ሶስና ሳት አምልጧት ነው፣ ከፍቅረኛዋ ከዳኒ አጠገብ ቆማ የብሩክ የጠረና አፈቀኝ አለችው። አምልጧት ነው ከአፏ ውስጧ ልቧ ውስጥ አለ። ነገር ግን በአፏ አወራችሁ፣ ልቧ ውስጥ ያለውን አያችሁ፣ ከፍቅረኛዋ ፊት ማለት ነው። እና እናንተም አንድ ቀን እንደ ሶሲ በብሩኬ ፍቅር ታበሚ ያለው ብቻ የሆነ ነገር ልታወሩ ትችላላችሁ ልባችሁ ውስጥ ያለው ሊያመልጣችሁ ይችላል ስለዚህ አታስመስሉ በብሩኬ ፍቅር የተያዘ ሴት ብቻ ናት ሃይሚ ልትጠላ የምትችለው ትክክለኛ ብሩኬን እንደ ህት የምታይ ግን ሃይሚ ልትጠላ አትችልም ሌላው ነገር ደግሞ የብሩኬ ትልቁ ስህተት ማለት ነው ብሩኬ እኔ አንተን ልወቅስ ወይንም ልናገር እፈልጌ አይደለም ከእንደዚህ አይነት ተግባርክ ተቆጠብ ለምን ልጆቹን እርስ በራስ እያጣለ ነው? አንተ ይሄንን ስታደርግ ማለት ነው። ይቺ አንዷ ለምሳሌ ልጥቀስላችሁ። ዜድነኝ የብሩኬ እህት የሆነ ነገር ሜንሽን አድርጋለ። ቴንኪው ብልሃታል። ይሄ የህንድ ጣዖት የምትመስለዋ እጅ ምልክቷን ቴንኪው የሚል ምልክት ልከህላታል። ይሄንን በምታደርግ ሰዓት ትክክለኛ የሀይሚ እህቶች ደግሞ አንተን ይቀየሟል። ለምን እዚህ ቦታ ይገኛል? ለምን እንደዚህ ያደርጋል? ይናደዱብሃል። ማመስገንም ካለብህ ይቶ ብሎ የመጠቅ እህቶቼ ስለምታደርጉልህ ድጋፍ ቴንኪዩ፣ በቃ አለቀ። ይሄ ፕራይቬት ላይ ምናምን ወይንም ፕራይቬት ላይ አመስግናቸው፣ እንደዚ ሜንሽን የሚያደርጉልህን ፕራይቬታቸው ግባና አመሰግናለሁ ባልና ጻፍላቸው ምክንያቱም እዚች ጋር መተክ ለምታደርገው ነገር እያንዳንዱ ልጆች ያያሉ ያሉ። ከዛ እርስ በራስ ይጣላሉ። የአንተ ፎቶ ይዘቀዘቃል፣ የሃይሚ ፎቶ ይዘቀዘቃል። ከዛ አንተ ደግሞ መተክ እኔና ሃይሚ አንድ ነን ስትል ተቀባይነት የማያደርጉ ሰዎች አሉ። እኔና ሃይሚ አንድ ነን፣ ለምን እንደዚህ ታደርጋለህ ታደርጋላችሁ ስትል አንተ ተቀባይነት አያገኝም ይሄ ንግግር። ለምን አንተ የምታደርገውም ሰተት አላ እዛ ጋር በእርግጥ አንተ እንደ እህቶች አይታቸው ሊሆን ይችላል። በቃ እንደ እህቶች ቀርባቸው ሊሆን ይችላል። ያንን ነገር ያደረግከው ማመስገን አለብኝ ብለሀስበም ሊሆን ይችላል። ሰው እንደዛ አድርጎ አንተን አይረዳም። አንተን የሚረዳ ከዝም ቦታ ዝም ቦታ ስትል ከሰከስ እንደምትገኝ በቃ እንደዛ ልክስክስ አድርገው ነው የሚሰይሙ አንተን ማለት ነው። ስለዚህ አንተን ራስን ራስን ማስከበር ያለብክ እንደዚ ባታረግ ጥሩ ነው። በተለይ ልጆች በጣም እየተጣሉ ነው ያሉት አሁን ላይ ማለት ነው እውነት አብዛኛው ደግሞ አንተና ሀይሚን ከኒ ጭምር አብራችሁ ታርቃችሁ መምጣትን እየጠበቅን ነው። አብዛኛው ደግሞ ተክለ ይዛ ጋር እየተጣላ ነው በትንሽ ስህተት ማለት ነው። እና እንደ ሶሲ እንደ ሶሲ አመልጧችሁ አንድ ቀን የብሩኬ ፍቅር ወይንም የብሩኬ ጠረን ነገሩ እናንተ በስልክ ጠረኑ እንዴት ታውቃላችሁ? ሶሲስ አጠገቡ ስለምታገኘው ነው። ትናንትና እንኳን እሱን ታቀፈ በኋላ እኮ ነው ለሃይሚ ይህንን ይህንን አርቲፊሻል ጣቷን እንደዚ የዘረጋችሁ ማለት ነው። ምስኪን ልዕልቷቸው ካላደረገቻትም ምክንያቱም በስነ ስርዓት ውብ ሆና ነው። ተኩላ ነው የመጣችሁ የኛው ልዕልት እስከዚህ ድረስ ነው እና ሶሲ ዳይሬክት ዳኒን የናቀችው ዳኒ ራሱን ስለማይጠብቅ ነው፣ በአጭር አማርኛ ብሩኬ ራሱን ስለሚጠብቅ ብሩኬን ላይ ተለጣጠፈች። እናንተም ለዛ ነው የተለጣጠፋችሁት። ፍቅረኛችሁ ሜቢ ራሱን አይጠብቅም ሊሆን ይችላል እና የሰው ሰው ላይ አትለጠፉ። የራሳችሁ ሰው ራሱን እንዲህ የሚጠብቅ እና እዚህ ጋ ለራሳችሁ ልዩነት እየፈጠራችሁ ብሩኬና ሀይሚ እንዲዘቀዘቁ ባታደርጉ ጥሩ ነው። ብሩኬ ሲዘቀዘቅ በጣም እንወዳለን የሚሉ እህቶች ሊያማቸው ይችላል። ሀይሚ ስትዘቀዘቅ፣ ሀይሚን በስነስርዓት የሚወዱ እህቶች አሉ፣ ይናደዳሉ። ስለዚህ እንደዚህ አይነቱን ነገር ባታደርጉት ጥሩ ነው። ብሩኬ ደግሞ የልብ የልብ አትስጣቸው። ቤታቸው የድክ ላይክ አታደርግ። ላይክ ማድረጌ አናዶኛ፣ አናዷችኋል ወይ? ጨጓራችሁን ሰላም በሉልኝ ብለክ የመልስ ምት የሰጠኸው ነገር አሁን ለዛ እንደሆነ ተረድቻለሁኝ። ግን ይሄ አግባብ አይደለም፣ ብሩኬ ጥሩ አይደለም። እውነት ጥሩ አይደለም። ምክንያቱም ከአንድ መልካም ሰው እንደዛ አይነት ነገር አይጠበቅም። አንተ ደግሞ ትልቅ ተከታይ ያለ ሰው አደለም። እንኳን አንተ ትልቅ ተከታይ ያለክ፣ እኛ ጥቃቅን ዩቲዩበሮች በራሱ ይቶበር አንባለም እኛ ጥቃቅኖች በሚለው እያዝና ማለት ነው። ማክበር አለብን ማንኛውንም ሰው እዚጋ ጋር መቶ የፈለገውን ሀሳብ ቢሰጥ ማንም ሰው መቶ ቢሳደብ መብቱ ነው። ምናልባት እኔ ስተት ሊኖርብኝ ይችላል። በስተ ሂዴ ነው የተሰደብኩትኝ አምኜ የመቃበል ግዴታ አለብኝ ማለት ነው። ስተት ሳይኖርብኝ ራሱ አንድ ሰው መቶ እኔን ቢዘልፈኝ የሆነ ነገር ቢለኝ ኦ ምናምን በቃ ይቺ ባላየ መንገድ ነው ማለፊ ያለብኝ እንጂ እዚ ጋር ይቶ ብሎ የመቶ ስለሰደቡኝ የሆነ ነገር ስላደረስ ስላሉኝ ወይንም ትክታክ ላይ እንደዛ ስላሉኝ ተነስቼ መልስ የመስጠት ግዴታ የለብኝም፣ አለቀ። ምናልባት የምሰራው ስራ ጥሩ ሆኖ ሆኖ ቀንተው ሊሆን ይችላል። ምናልባት እኔ የተገኘሁበት ቦታ ልክ ላይሆን ይችላል። እንደዛ ነው ተረጅ ማለፍ ያለብኝ እና ብሩኬን በንደዛ አንግል ተረርተህ ብታልፍና